ሰላም ጤና ይስጥልኝ። በሀገር ውስጥ በመላው ዓለም የምትኖሩ ውድ የኖህ መርከብ ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እግዚአብሔር አምላክ በድጋሚ ስላገናኘት ስሙ ይክበር ይመስገን። ውድ የኖህ መርከብ ሚዲያ ቤተሰቦች፣ እንግዲህ ትንሽ ጠፋጠፋ እያልኩ ነው እሱ ይቅርታ ጠይቃለሁኝ እንግዲህም በዛሬ ወነው ምርክ ሚዲያ ቆይታችን ብንሰማው ብዬ ያልኩት አሰባለ ምናልባት እንግዲህ ዘኢንድ ኦፍ ደይ ስንት ታውቃታላችሁና በማህበራዊ ሚዲያ ላይ የምታጋራቸው መልእክቶች አሉ እኔም ዛሬ የእሷ ያጋራችሁ መልእክት ነው ሸር የማደርጋችሁ ምናልባት ከዚህ በፊትም ስለዚህ ስለ ክሎኒንግ ወይም ደግሞ አንድን ነገር አስመስሎ ከመስራት ጋር በተገናኘ ያለን ግንዛቤና ያለን እውነታ ምን ያክል ላይ የሚለውን ምናልባትም አለማችንን የኖህ ዘመንን ምን ያክል እየደገመችው እንደሆነ የሚያሳይ መረጃ ነው። እንግዲህ እግዚአብሔር አምላክ አንዱ ከማይወደው እና አንዱ ደግሞ ከተፈጥሮም የሚጻረር ነገሮችን አስመስሎ መስራት ወይም ምንድነው ባጭሩ፣ ሰውን ሌላ አርቲፊሻል ሰው አድርጎ መስራት። ለምሳሌ እንዲህ አይነት ሻምበል አለ፣ ሌላ ደግሞ አርቲፊሻል ሻምበል መስራት፣ እንዲህ አይነት ነገሮች አሉና ይህም በነገራችን ላይ ያው ስለማናስተውለው ሊሆን ይችላል እንጂ ታይ ክላስ ላይ ባዮሎጂ ላይ ሳይቀር ስለ ክሎኒንግ ምናምን ተምረናል። አንድ ነገር ዱፕሊኬት አድርጎ የመስራት፣ ምናልባት እኛ የምናውቀው በፋይል ደረጃ አንድ ሰው ወርድ ላይ የሆነ ነገር ጽፎ ያንን ኮፒ አድርጎ ፔስት ያደርጋል፣ ሌላ ፎልደር ላይ ወይም ደግሞ ሌላ ፔጅ ላይ ማለት ነው። የኮፒ ፔስት አለ በፋይል ደረጃ ወደ ሰው ስንመጣም የሰው ኮፒ ፔስት አለ፣ ኦሪጂናል አለ፣ ለዚሁም ደግሞ ኮፒ ኤንድ ፔስት አለ ነው። ይሄን ሳነሳ ታዲያ እግዚአብሔር የማይወደው የትኛውን ነው የሚለውን ስናነሳ ስለ ፋይሉ አይደለም። እንግዲህ ያን እንደ ምሳሌ አድርጌ ነው የጠቀስኩት እንጂ በዋናነት ግን በዛን በኖህ ዘመን የወደቁ መናፍስት ተብለው የሚጠሩት መካከል ለኛ ሁለት መቶ የሚሆኑት በአርሞኒየም ተራራ ላይ ተሰባስበው የተነጋገሩት የማይረባ የማይጠቅመውን ነገር ለሰው ልጆች ያስተማሩት እነኚህ የወደቁ መናፍስት የምንላቸው እንደዚህን ነገሮችን አስተምረዋል። ምናልባት ክሎኒንግ ጥቅም የሚኖርበት ቦታ ላይ ሊኖር ይችላል። ምናልባት የሚጠቅምበት ነገር ማለት ኢነሴንስ የሆነ ተፈጥሮን በማይጻረር መልኩ ክሎን በማድረግ የምንሰራቸው ነገሮች፣ ጥቅም ያላቸው ነገሮች ሊኖሩ ይችላሉ። ግን ህይወት ባለው ነገር ላይ ሲሆን በጣም አደገኛ ነው የሚሆነው የሰው ልጆችን ክሎን ማድረግ አርቲፊሻል፣ በእንስሳት ደረጃ ስንሄድ ኢቨንት ራሱ ሰሞኑን ራሱ የሆነ መነጋገሪያ ነበር፣ አደለ? የአርቲፊሻል የሆነ ሩዝ ተብሎ ይሰራ ታውቃላችሁ? ወይም ከፕላስቲክ የተሰራ ማለት ነው። ትክክለኛው ኦሪጂናሉን እንትቶ ምን ማለት ነው። ባጭሩ ከተፈጥሯዊ ነገሮች መውጣት የህይወት የሰው ልጆች ላይ ጉዳት ሊያደርስ የሚችሉ ነገሮችን የሚሰሩ እንደ አይነት የክሎኒንግ ስራዎች በጣም አደገኛ ከመሆናቸው የተነሳ እግዚአብሔርም የማይወዳቸው ጭምር መሆኑን መገንዘብ ጥሩ ነው ብዬ አምናለሁ። እና እንግዲህ በኖህ ዘመን ወደ ሁለት መቶ የሚሆኑት እነኛ የወደቁ መናፍስት በስማዚያ እየተመሩ አርሞኒየም ተራራ ላይ ምን እንዲትመካከሩ እናስታውሳለን። እና አንዱ ከተቀጡበት እና እስካሁን ድረስ በጄል ውስጥ ወይም ደግሞ በገሃነም ውስጥ እንዲታሰሩ አንደርወርልድ እንዲታሰሩ ካደረጋቸው እስረኞች ፕሪዝነርስ እንዲሆኑ ያደረጋቸው መካከል አንዱ ኮኮብ ቁጠራ ነው። ኮኮብ ቁጠራን ለሰው ልጆች በማስተማራቸው ባጭሩ ጥንቁልና ማስተማራቸው እንዲታሰሩ ምክንያት ሆናቸዋል። በሁለተኛ ደረጃ ላይ ለሰው ልጆች የዚህን የዓለምን የእንሶስላ መሞቅን በተለይ በእህቶቻችን ዘንድ የምናያቸው ከዚህ ከሜካፕ ኢንዱስትሪው ጋር በተገናኘ ኢነሴንስ ምን ያክል አደገኛ እንደሆነ ለሰው ልጆች እንሶስላ መሞቅን አስተማረ ስማዝያ እያለ መጽሐፈ ሄኖክ ይነግረናል። በነገራችን ላይ በዚህ በአዲስ ዓለም ስርዓት እንቅስቃሴ ውስጥ የዚህ ሜካፕ ዓለሙ ለሴቶች የመጣ አይደለም። ለሴቶች የመጣ ሳይሆን ጀንደር ሪቮሉሽንን ቤስድ አድርጎ የመጣ እንደሆነ ከዚ በፊትም አውርቼዋለሁኝ። አንድ ሰው ወይም አንድ ወንድ ጾታውን ወደ ሴት መቀየር ቢፈልግ፣ አንድ ሴት ደግሞ ጾታዋን ወደ ወንድነት መቀየር ብትፈልግ የምትጠቀምበት የዚህ ሜካፕ ኢንዱስትሪ ቤስድ አድርጎ ለዛ አድቫንቴጅ ተብሎ የመጣ ነው እንጂ ሴቶችን መሰረት ያደረገ አይደለም። ግን በዋናነት ሴቶች ሴቶቻችን ያው ስትጠቀሙት የምናይበት ምክንያት አለና እነሱ እንደመጣ አድርጎ የሚታሰብበት ሁኔታም አለ። ስለዚህ አንዱ እግዚአብሔር የማይወደው ያ መሆኑን ምናልባት፣ ያው መዋብን ማንም አይጠላም። ስትዋቡ ግን ተፈጥሮ የሆነ ነገር መሆን አለበት ነው። ሰው ራሱን አይጠብቅ የሚል አስተምሮ የለም። ግን አንዳንዴ በሰርጀሪ የሚመጡ ነገሮች አሉ አሁን ኬስ በሰርጀሪ የሚሰራ አለ። ሰዎች መቀበጫቸውን በሰርጀሪ የሚያሰሩ አሉ። ማኅፀን በሰርጀሪ የሚሰራበት ጊዜ ላይ ደርሰናል። ይሄ በቃ ተፈጥሮ ያልሆኑ ነገሮችን ቤዝ ያደረገ እነኛ ነገሮች እኛ ላይ የሚያመጡት ምን ያክል ቀውስ እንዳለ ማለት ነው። እንደዚሁም ፆታን የመራቢያ አካሉን ኢቭን ሰው በሰርጀሪ እንደሚሰራ ይህን ተቃላች እየተሰራ ያለ ጉዳይ ስለሆነ ይሄ ጀንደር ሪቮሉሽን ከኤልጂቢቲ ጋር በተገናኘ ከዚህ ከሰዶማዊነት ጋር በተገናኘ አንዱ የሜካፕ ኢንዱስትሪ ይሄንን ነው የሚያስረዳን። እንግዲህ ይሄን ይሄን ትምህርት ያስተማሩ እነዚህ መናፈስ ናቸው። አህያው ወደ ፈረስ፣ ፈረሱ ወደ በቅሎ፣ ውሻውን ወደ ድመት፣ ድመቱ ወደ ውሻ መቀያየር ምትሃት ማለት ነው። እኛም ሀገር ላይ አለ። ያው እንግዲህ በሳይንስ ያለም በዚህ በአዲስ ዓለም ስራ መሪዎች እንመለከት፣ ምናልባት ሳይንስ ቴክኖሎጂ ቤዝድ አድርገው ስለሚሰሩበት ነው እንጂ እኛም ሀገር ላይ አሉ። ምናልባት በዚህ በመተቱ ዓለም ላይ የሚሰሩ በጥንቆላው ዓለም ላይ የሚሰሩ ሰዎች አሉና እኛ ምናልባት እነሱን ብቻ ነው የምናየው እንጂ ቴክኖሎጂካል ቤስድ የሆነውን የዚህ የሰይጣኑን ዓለም እንቅስቃሴ ቶቻችን እንገነዘባለን የሚለውን እንድንጨብጥ ስለፈለግኩ ነው። ስለዚህ ክሎኒንግ አንዱ በዛን ዘመን በኖህ ዘመን ሰዎችን ወይም ምድርን ለንፍር ውሃ ቅጣት ያበቃት ምክንያቱ የኃጢአት መንገድ መሆኑን የምንገነዘብና የምናስታውስ ነው ማለት ነው። ይህንን ትምህርት ያስተማሩን መናፍስ እስካሁን ድረስ በሲኦል ውስጡ መገሃነም ውስጥ እንደታሰሩ እናስታውሳለን። ለምሳሌ መጽሐፍ ሄኖክ ምዕራፍ ሶስትን ስንመለከት አዛዝኤልን እግዚአብሔር መልአክ ራኤል እንዳሰረው እናውቃለን። እንደዚሁም ደግሞ በባህር ኮረብታ በታች ቅዱስ ሚካኤል እንደዚሁ ያሰራቸው መናፍስት እንዳሉ፣ መልአክ እግዚአብሔር ቅዱስ ገብርኤል አብሳሪው መልአክ እንደዚሁ ያሰራቸው መናፍስት እንዳሉ እናስታውሳለን። ወንጀሎቹ እስካሁን ወንጀለኞቹ ይህን ትምህርት የመጀመሪያ ጊዜ የጠነሰሱት መናፍስት የምላቸው ታስረዋል። ግን ትምህርታቸው ዓለም ላይ እስካሁን ድረስ እየሰራ ነው ያለው። ስለዚህ የእነሱን ትምህርት መከተልም በመጨረሻው ዘመን ለፍርድ ክርስቶስ ሲመጣ አብሮ ከነኛ ከታሰሩት መናፍስት ጋራ ወደ ገሃነም እንደሚያስጥልም ራሱ ሄኖክም ነግሮናል። መጽሐፍ ቅዱስ ብትመለከቱት ያው ያስረዳናል። ለማንኛውም እሲ ከረንት ላይ አሁን ለምሳሌ የአሜሪካው ፕሬዝዳንት አሁን ላይ ዶናልድ ትራምፕ የሪፐብሊካኑ ተመራጭ ማለት ነው። ትክክለኛው ትራምፕና ፌኩ ትራምፕ በሚል እንደ ኦፍ ዴይስ ያጋራችላ አንድ መልእክት አለ። እሱን እናድምጥ እስኪ። ሰላም ለእናንተ ይሁን፣ እት ወንድሞቼ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ስንቶቻችሁ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ሁለት ሰዎች እንደሆኑ ታውቃላችሁ? ወይም ክሎን እንዳለው ወይንም እሱን የሚመስል ሌላ ዶናልድ ትራምፕ እንዳለ ስንቶቻችሁ ታውቃላችሁ? እንግዲህ ለማታውቁና ኢንፎርሜሽኑ ላልደረሳችሁ ዛሬ የተወሰኑ መረጃዎችን ለመስጠት ነው። መረጃ አይናቅም። በዚህ ዘመን ስፔሻሊ ያገኘነውን መረጃ አይተን በራሳችን ደግሞ የምንመረምርበት ጊዜ ነው እና እስከ መጨረሻው ድረስ በትዕግስት ተከታተሉ። ከእናንተ የምፈልገው ኮፒሊንግ ብቻ ነው። ት ወንድሞቼ ታሪኩ እንደዚህ ነው። 2017 ላይ እዚህ ጋር የምታዩት ዲክ ግሪጎሪ ይባላል። አሜሪካን ሀገር ተወልዶ ያደገ አክተር፣ ኮሜዲያን፣ አክቲቪስት ነው። በተለይ በተለይ የሚታወቀው ደግሞ ለጥቁሮች መብት ተሟጋችም ጭምር ነው እና በፖለቲካውም ደግሞ ጥልቅ እውቀት ያለው እና ከብዙ ፖለቲከኞች ጋም የጠበቀ ግንኙነት ያለው የራሱ የተለያዩ መጽሀፍቶችን ያሳተመ ዌልሎን የሆነ ኮሜዲያን አክተርም ጭምር ነው። የተለያዩ መግለጫዎችን በየጊዜው ይሰጣል። የውስጥ አዋቂ ተብሎም ደግሞ በጣም ብዙ ሰዎች የመሰከሩለት በጣም ብዙ መረጃ ያለው ሰው ነውና የተወለደው አሜሪካን ሀገር ሴንት ሊዊስ ኦክቶበር 12 በ1932 ነው። እንግዲህ ይሄ አክተር መጽሀፍ ጽፎ ነበረ። ከዛ ጋር በተገናኘ 2017 ላይ አንድ ኢንተርቪው አድርጎ ነበር ና እና ያው በፖለቲካል ሳይዱም የጥቁሮች መብትም ተሟጋችም ስለሆነ ያለውን ያው የፖለቲካ ቪው ስፔሻሊ ከተመረጠው ፕሬዚዳንት ዶናልድ ትራምፕ ጋር በተገናኘ አንዳንድ ኢንፎርሜሽኖችን ለህዝብ አቀብሎ ነበር። ይሄ መረጃ እንግዲህ በጣም አስደንጋጭ የነበረ በሰዓቱ እና ህይወቱንም ጭምር ያሳጣውም ነው። እንግዲህ ይሄንን መግለጫ የሰጠው በ2017 ነው። እንዲሁም ደግሞ የሞተውም ደግሞ በዛው አመተ ምህረት ኦገስት 19 2017 መሆኑ በጣም ብዙዎችን አነጋጋሪ ሆኗል ማለት ነው። እና የሞቱም መንስኤው ከዚህ ጋር ኮኔክት ያደረገ ነው ተብሎ በተለያየ ሚዲያ ላይ ሲዘገብ ነበር። እና እንግዲህ ይሄ አክተር ኮሜዲያን፣ አክቲቪስት እንዲሁም ጸሐፊ የነበረው

እንደተሰማችሁት ነው እንግዲህ ያው ሙሉ ዩቱብ ላይ ያለላችሁ። ግን ሀሳቡ ምንድን ነው ያው ከእሱ ጋር በተገናኘ ስለ ኢሌክሽን እሱን እንዴት እንዳጨረበሩት ምናምን የሚገልጽበት ሀሳብ ነው። እና ጋዜጠኛው ያው ስለ ዶናልድ ትራምፕ በሚጠይቀው ታይም ላይ ዶናልድ ትራምፕ እኮ እንደዚህ ስ የትኛው ሁለት ዶናልድ ትራምፖች ነው ያሉት። አንደኛው ብዙ ጊዜ የሚያረገው ሰማያዊ ከረባት ነው፣ ሁለተኛው ደግሞ ቀይ ከረባት የሚያደርገው ነው እና ሁለት የተለያዩ ሰዎች ናቸው እዛ ጋ ያሉት ብሎ በአንድ ብቻ ኢንተርቪው አይደለም በተለያየ ኢንተርቪው ላይ ይህንን ቃል ሰጥቷል ማለት ነው እና በዛው አመተ ምህረትም ነው የሞተው። እና እንግዲህ ዶናልድ ትራምፕም ራሱም ሁለት

እንደሰማችሁት ነው እንግዲህ ያው በየመድረኮቻቸው ሪያሊቲውን እውነታውን ይናገራሉ ማለት ነው። ግን የሚሰማ ትንሽ ጥቂት ሰው ነው። ስለ ክሎኒንግ ስንቶቻችን እናውቃለን? ሰውን አመሳስሎ ስለ መስራት የሚለውን እኔ ላለፉት ሁለት አመታት ለእኛ ኮሚኒቲ ይሄን ነገር ማስታወቅ ራሱ በራሱ ከባድ ነው። ምክንያቱም እንዴት እንዴት ሊሆን ይችላል፣ ይህማ ሊሆን አይችልም የሚለው ነገር በጣም ብዙ ጥያቄዎች አሉ። ግን አሁን እግዚአብሔር ይመስገን ብዙ ሰው አዌርነሱን እያገኘ ነው ያለው እና ምን ለማለት ነው ት ወንድሞቼ በጣም በተለያየ እስፔሻ በፖለቲካው ዓለም በጣም ብዙ ድራማ እንዳለ እና ተመሳስሎ የተሰሩ በተለይ ሴሌብሪቲዎች ፖለቲካል ሊደሮች እኛም ሀገር እንኳን ይሄ ነገር እየመጣ እንደሆነ በራሳችን ጠቅላይ ሚኒስትር የተናገረውን ደግሞ እሱንም ላሰማችሁ። አደገኛ ነገር ነው እየመጣ ያለው አሁን እንስቃለን፣ ልጆቻችን ዋጋ ይከፍላሉ። ከዚያ በላይ የሚያስፈራው ግን ክሎኒንግ የሚባለው ነው። ለምሳሌ የተከበረው አፈ ጉባኤ አስራ አፈ ጉባኤ አድርጎ መፍጠር፣ ድምፃቸው፣ መልካቸው፣ ንግግራቸው። አንደኛው አፈ ጉባኤ ራሻ፣ አንደኛው አሜሪካ፣ አንደኛው ቻይና፣ አንደኛው ደቡብ አፍሪካ፣ አንደኛው አርባ ምንጭ፣ የትኛው ትክክለኛ እንደሆነ ለየት አይቻልም። እውነታውን እየነገራቸው ነው። እነሱ ግን እንቅልፍ ላይ ናቸው፣ ይስቃሉ ማለት ነው። እንዲህ ነው ዓለማችን። እንግዲህ ና ካልመረመርን፣ ዘመኑን ካልዋጀን፣ አሁን ዓለማችን ምን ደረጃ ላይ እየደረሰች እንደሆነ ነገሮችን አጉልተን ማየት ካልቻልን፣ እንደነዚህ የፓርላመንት ሰዎች ነው የምንሆነው፣ እያንቀላፋን መሳቅ ማለት ነው። እና የት ወንድሞች መንቃት አለብን። አሁን የደረስንበትን ለፖለቲካል ፐርፐዝ ይጠቀሟቸዋል። ለሴሌብሪቲዎች የተለያየ ነገር ሰውና መሳስለው ይሰራሉ እና ተለያዩ ኢንፎርሜሽኖች ደግሞ ኢንተርኔት ላይ ስላሉ እናንተም በራሳችሁ ሰርች አድርጋችሁ ድረሱበት። ይህም ማወቁም ይጠቅማል። በአሁኑ ሰዓት ሚለው እንግዲህ ከዚህም የባሰ ነገሮችን የምናይበት ዘመን እየመጣ ስለሆነ ራሳችንን በከኢንፎርሜሽን ማራቅ የለብንም። ምክንያቱም የተለያዩ ድንቃድንቅ ተአምራትንም ልንሸወድበት የምንችላቸው ነገሮችንም አደ ኢንድ ኦፍ ደ ደይ የመጨረሻው መጨረሻ ላይ ስንደርስ ስለሚመጣና ብዙ ሰው ደግሞ በዛ ነገር ስለሚሸወድ ዲሲቭ ስለሚሆን ከአሁኑ ነቅተን ዘመኑን እየመረመርን አሁን ዓለማችን የደረሰችበትን ወይንም ያለንበትን ስቴጅ ማወቅ፣ ቴክኖሎጂዎችን የተለያዩ ነገሮችን አውቀን ራሳችንን ደግሞ በመንፈሳዊ ነገር ማዘጋጀት ስላለብን ነው። በሌሎች ቪዲዮዎች እንገናኛለን። ሰላም። ወደነ ሞር ከሚዳብ ሰዎች እንግዲህ ረዘም ላለ ደቂቃ አልሞስት ለሰባት ደቂቃ ማለት ነው የሰማችሁት መልእክት ስለ ክሎኒንግ መሳሰሉት ለመስራት በጣም አስቸጋሪ ጊዜ ላይ መሆናችንን ስንቶቻችን እናውቃለን። በነገራችን ላይ የመጨረሻው ዘመን እየተባለ የሚነገርለት ምናልባትም አሁን የምናያቸው አንዳንድ እንትኖች አሉ፣ አመላካች ነገሮች በማህበራዊ፣ በፖለቲካዊ፣ በኢኮኖሚዊ ዘርፍ ላይ ያሉ ተጽዕኖ ፈጣሪ የምንላቸው አካላት ኢቨን ራሳቸው ትክክለኛዎቹ ናቸው ወይ ብለን ብንጠይቅ ጥያቄ ስላስነሳ የሚችል ነገር ነው እና ፌክ የበዛበት ዓለም ነው ከተቻለ ሰው ልጆችን ብሬኖች በማድረግ ከተፈጥሯዊ ስርዓት አስወጥቶ ፌክ ማድረግ ማለት ነው። ይሄ ማንነታቸውን ተፈጥሯዊ ማንነታቸውን፣ ባህላቸውን፣ እምነታቸውን፣ እሴታቸውን እንዳይጠብቁ በዛ መልኩ ማህበረሰቡን መስራት አንዱ የዚህ የአዲስ ዓለም ስርዓት አላማ ነው። በሌላ በኩል ደግሞ እንደዚህ አይነት የዓለም አቀፍ መሪዎችን ተጽዕኖ ፈጣሪ ሰዎችን ፌካቸውን መስራት ከዛኛ ትክክለኞቹ የትኞቹ ናቸው የሚለውን ማወቅ እስከማንችልበት ድረስ በነገራችን ላይ ኦሪጂናል የሆነ የምንላቸው ቢሞቱ ቢገደሉ እንኳ እነሱ ተክቶ እንዳሉ ተደርጎ ይሰራሉ ነው። እንደውም ብዙ ጊዜ አንድ የምሰማው መረጃ ኢቭን አለ ከነ ትራምፕ፣ በተረፈ ሞስኮ ራሽያ ብትሄዱ ፑቲንን የሚመስሉ ሌሎች በጣም በርካታ ፑቲኖች አሉ ነው የሚባለው። እና ኢቭን አንድ ሰው ሞስኮ ገብቶ ቤተ መንግስቱ ፑቲንን ኢቨን በኔጌቲቭ መልኩ ማጥቃቱ ይፈልግ ትክክለኛውን ፑቲን ማግኘት አይችልም ነው የሚባለው። አይታወቅም ትክክለኛው ኦሪጂናል ፑቲኑ ማለት ነው፣ እሱን የሚመስሉ ሌሎች ፌክ ፑቲኖች አሉ ነው። እንደዚህ አይነት አለም ያለንበት ነው። ከዚህ ባሰ ደግሞ ሊመጣ እንደሚችል ያው በነገራችን ላይ መጽሐፍ ቅዱሳዊም ጭምር ነው። ሰዎች ግን የሰው ልጅ ብዙ ጊዜ አለም ላይ ያለ ማህበረሰብ በማንኛውም አህጉር ላይ ያለ ያው ተመሳሳይ የሆነ እንትን ያለው ማለት አረዳድ ማለት ፖለቲከኞችን በማህበራዊ ላይ የምትሏቸው ማንኛውም ኢንዱስትሪ ላይ ያሉ ሰዎችን አመን አለ እና ያው አትመኑ ማለት አይደለም። ግን ደግሞ በጥንቃቄ ና በጥርጣሬ የምንመለከትበት ጊዜ ነው። የመጣውን ሁሉ እንደወረደ የምንቀበልበት ዘመን አይደለም እና በጥንቃቄ ሁሎችንም በማስተዋል ግንዛቤ ልናደርግ ይባል። እንግዲህ አርቲፊሻል የሆኑ ሰዎች በዚወይ ስለ እምነት ስለ ባህል ስለ እሴት ስለ ፈጣሪ የሚያውቁት ነገር የላቸው በቃ ይሄ ከሰዋዊ ማንነት ይሄ ምንድነው? ባጭሩ ሌላውን ስንመለከተው እግዚአብሔር የሰራውን ነገር ተቃውሞ በሰው ሰራሽ በሆነ ነገር አለምን መምራት ነው። ባጭሩ ይሄ አንደኛ ተፈጥሮን መቃወም ነው፣ ሁለተኛ ሰዎች ወይም ማህበረሰብን ማታለልም ጭምር ስለሆነ፣ ምናልባት ወደፊት እንደዚህ ነገሮች በጣም እየበዙ ነው የሚሄዱት። በተለይ ኤ አይ አሁን አርቲፊሻል ኢንተለጀንስ እየተባለ የሚታወቀው ዘርፍ እንደውም በቅርቡ እየሰማን ያለ ነው። በተለይ በአሜሪካን ሀገር አሁን እንደነ ኤለን መስክ የሰው ልጆችን ወይም ደግሞ የፌዴራል ተቋም ሰራተኞችን ወደ አርባ ምናምን ኦልሞስት ወደ አርባ ስምንት ሺህ የሚሆን ሰራተኛ የመቀነስ እንቅስቃሴ እንዳለና ይሄ የሚሆንበት ምክንያት ለምንድን ነው ከተባለ በነሱ ቦታ ወደፊት በሂደት ምን ማድረግ ነው፣ በአርቲፊሻል ኢንተለጀንስ ስራዎችን የማሰራት እንቅስቃሴዎች አሉ። ይሄ ሐሳይ መሲህ በሚገለጥበት ሰዓት እየተባለ ሲነገር የነበረው የአውሮ ስሙ የስሙ ቁጥር ከሌለው ማንም መሸጡ መለወጥ አይችልም። የተባለው በዚህ ሰዓት በነገራችን ላይ ወደፊት አሁን የሰው ልጆች የማያስፈልጉበት ዓለም ነው እየተፈጠረ ያለው ሰውን ከእንዲህ አይነት አገልግሎትና ከስራ ማባረር ነው። ከዛ የሰዎችን ስራ አርባ ስምንት ሺህ የአሜሪካ የፌዴራል ተቋም ሰራተኛ ተባረረ ማለት በእነሱ ቦታ የተወሰኑ ኤአዮችን ቢያስገቡና ቢመድቡ ቢቀጥሩ ስራው መስራት ይችላል የሚል አመለካከት ነው ያላቸው እነሱ እነሱ ከፕሮፊት ጋር ነው የሚያያይዙት፣ ከሚያገኙት ጥቅም ጋር ነው እንጂ የሚያያይዙት። እውነት ነው። አንድ ኤአይ አርቲፊሻል ኢንተሊጀንስ አስገብተ ተቀጥረህ ደሞዛ አትከፍለውም። ለዛ ለማሽኑ የምታደርገው ነገር ሊኖር ይችላል። ስለዚህ ለዚህ ሁሉ ሰራተኛ የሚከፍለውን ወጪ አስቀረህ ማለት ነው። እነሱ በአለም አቀፍ ደረጃ ያላቸውን ኢኮኖሚ የሀብት ደረጃቸውን ከፍ ማድረግ ነው እንጂ አንተ ተቀጥረህ ሰራህ አትሰራህ ለነሱ ጉዳያቸው አይደለም ነው ባጭሩ። ስለዚህ ይሄ የመጨረሻው ዘመን እየተባለ መጽሐፍ ቅዱስ ምን ያክል እውነት እንደሆነ የእግዚአብሔር ቃል ምን ያክል ጠብ እንደማትል መገንዘብ አለብን። ነው አሁን በነገራችን ላይ የጊዜ ጉዳይ ካልሆነ ሆነ በስተቀር ከተወሰነ ዓመት በኋላ በማንኛውም ዘርፍ ላይ ስራዎችን ሁሉ የሚያከናውኑት የሚያከናውኑት ናቸው፣ ማሽኖች ናቸው። የሰው ልጅ ከዚህ ገበያ ውጪ ይሆናል። ምናልባት መማር በራሱ ቫሊዩ እስከማይኖረው ድረስ ወደፊት ማለት ነው። ለምን አንድ ሰው ተምሮ የሆነ ተቋሙ ላይ ተቀጥሮ መስራት ወይም ደግሞ በራሱም የሆነ ቢዝነስ መጀመር ምናምን ብለን ነው። አብዛኛው አለማችን ላይ ያለ አመለካከት ሰው ከተማረ ያው የሆነ ተቋም ላይ ይቀጠራል ነው። ስለዚህ ሰው ተቀጥሮ የሚሰራውን ስራ አርቲፊሻል ኢንቴሊጀንስ ከሰራው ሰው ምን ይሰራል ነው። ባጭሩ ምንም፣ እዛ ቦታ ላይ መቀጠር አያስፈልግም። ይሄ ደግሞ እንደነ ኤለን መስክ ያሉ አለም አቀፍ ተጽዕኖ ያላቸው ባለሀብቶች የምንላቸው የራሳቸውን ተቋማት ካምፓኒዎቻቸውን ማሰራት የሚፈልጉት እንደ አይነት መልኩ ነው ነው። ስለዚህ የሰው ልጅ ከስራ ውጭ ይሆናል ነው። ይህ በጣም ኪዮስም ይፈጥራል። በሌላ በኩል ኪዮስ መፍጠሩ ለነዚህ አዲስ አለም ስርዓት መሪዎች እነሱ ጉዳያቸው አይደለም። የማህበረሰብ ላይ ዓለም ላይ ያለ ማህበረሰብ እነሱ ሞት አልሞታቸው ጉዳያቸው አይደለም። እንደምታዩቸው ናቸው። ከተፈጥሮ ተቃራኒም ጭምር ስለሆነ ሰይጣኒዝም እንቅስቃሴም ስለሚሰሩ ማለት ነው። ስለዚህ አንዳንዴ የወደፊት የጣፈንታችን ኢቭን ራሱ በማን ላይ ነው መሰረት ማድረግ ያለበት የሚለው እሱም ሌላ ጉዳይ ነውና በማስተዋል አለምን መዋጀትም ጭምር ስላለብን ጠቅመናል ብዬ ስላስቡ ይህን መረጃ ያጋሯችሁ። ይህን ጉዳይ ግን ከሁለት ሺህ ዓመት በፊት የእግዚአብሔር ሰው የሆነው ባለራእዩ ቅዱስ ዮሐንስ ፍጥሞ ደሴት ላይ እንደአይነት ነገሮች ሊመጡ እንደሚችሉ ነግሮናል። ከዚህ የባሰም ነገር ሊመጣ እንደሚችል ስለዚህ፣ በአጭሩ የሰው ልጅ ወደፊት ሊገናኝ የሚችለው ኮንታክት የሚኖረው ከኤአይ ጋ ነው ማለት ነው። ከኤአይ ጋ ነው ማለት ንስንስ በየሆቴሎቹ በየፋብሪካው በማንኛውም ቦታ ላይ ተቀጥሮ እነሱ ከሰሩ፣ አንድ ሱፐርማርኬት ላይ ገብተህ የሆነ አገልግሎት ከተፈለግ ኤአይ ነው የሚያስተናግድህ። ነው ከኤአይ ጋር ደግሞ ኮሚኒኬት ልታደርግ የምትችለው በችብሱ ነው። ነው ወደፊት ሀሳዊ መሲ በሚገለጥበት ሰዓት ነው። ያንን ነበር ዮሐንስ የአውሬው ስሙ የስሙ ቁጥር የሌለው ማንም መሸጥ መለወጥ አይችልም ብያለም ሲነግር የነበረው ማለት ነው። በዚሁ አጋጣሚ ሁሌ ስለ 666 ሲነሳ ሐሳይ መሲ ማለት ያው ሰው እንደሆነ ሁሌ ተነጋግረናል። ግን AI ማለት ሐሳይ መሲ ዓለምን የሚቆጣጠርበት የቴክኖሎጂ ሲስተም ወይም ውጤት መሆኑን እንዳትዘነጉ በዛ እንግል ተመልከቱት። ስለዚህ ሁሌ በዚህ ጉዳይ ስለምናገር ስለምናገር ብዥታ አይፈጠርባችሁም ብዬ አምናለሁ፣ አዲሱ ካልሆናችሁ በስተቀር። ስለዚህ የነበረን ቆይታ ይሄን ይመስላል። በድጋሚ በሌላ ሐሳብ፣ በሌላ ርዕሰ ጉዳይ ተመልሰን እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁ። ይቆየን።